ክብሮታይ፣ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም፣ የሰራዊት ምርቃትና ስምሪቱ ቀጥሏል። ምልምል ሰልጣይ ወታደሮች መታሰራቸውም ተሰምቷል። ጄኔራል በላይ ስዩም ደግሞ ህልም እያመከንነው ብለዋል። ዝርዝሩ ተዘጋጅቷል። ዐቢይ አህመድ የትግራይ ጦርነት ስልቶችን በአማራ ክልልም እየተገበሩ ስለመሆኑ ተዘገበም። አሜሪካና የአውሮፓ ህብረት ከኢትዮጵያ መንግስት ጋር ሊኖራቸው ይገባል የተባለው ግንኙነትን በተመለከተ ምክረ ሀሳብ ቀርቧል። በዝርዝር እንመለከተዋለን። ፕሬዚደንቱ የብልጽግናው መንግስት ጠይቆ የነበረውን ወደብ በተመለከተ ጻፉት የተባለው ደብዳቤ እያነጋገረ ነው። ወደብና የአየር ማረፊያዎችን መታቸው ተቆጣጠሩ ይላል። ደብዳቤውም እንቃኘዋለን። የአማራ ህዝብ ከጎኔ ነው አለ የክልሉ ብልጽግናም። በክልሉ በከተሞች ውስጥ ጭምር የሚፈጸሙ ጥቃቶች ግን አሁንም እንደቀጠሉ ናቸው። ተጨማሪ ያለን። ይህ በእንዲህ እንዳለ ያለውን ቀውስ በተመለከተ የተባበሩት መንግስታት ድርጅት ሪፖርቱን አውጥቷል። በጎጃም ጎንደር፣ እና ወሎ ቀጠናዎች የገጠመውን ፈተናም አሳውቋል። ሌላኛው መረጃችን ነው። የክልሉ ፕሬዝዳንት ጽህፈት ቤት ኃላፊ ያስቀየሩት የፍርድ ቤት ውሳኔ መነጋገሪያ ሆኗል። ከሳሽም ተከሳሽም ተፈርዶላቸዋል የሚል ሁለት የተለያየ ደብዳቤ ደርሷቸዋል። ነገሩ የተከሰተው በሶማሌ ክልል ጅግጅጋ ነው። የምሰሙት ሌላኛው መረጃችን ይሆናል። ዩክሬን በጊዜያዊነት በተባበሩት መንግስታት ድርጅት ስር ትተዳደር ሲሉ ፕሬዚደንት ቭላድሚር ፑቲን ሀሳብ አቀረቡ። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ጊዜ ይሆንላችሁ። የሰራዊት ምርቃትና ስምሪቱ ቀጥሏል። ምልምል ሰልጣኝ ወታደሮች መታሰራቸውም ተሰምቷል። ጄኔራል በላይ ስዩም ደግሞ ህልም እያመከንን ነው ብለዋል። ሰሞነኛው የብልጽግናው መንግስት ሌላኛው አጀንዳ ደግሞ ሰራዊት በየቦታው እያስመረቀን ነው የሚል ነው። ከአንድ ሳምንት በፊት ይህንን የምርቃት መርሃ ግብርን የታደሙት ፊልድ ማርሻል ብርሃኑ ጁላ በክተት ስንዋጋ ስለከረምን አሁን አሰልጥነን ለመዋጋት ነው ሲሉ ተሰምተው ነበር። የብሄር ነጻ አውጪ ነኝ ይላል ዙፋን አስመልሳለሁ ይላል። ወሰን ተገፋብኝ ይላል። ችግር በመጣ ቁጥር ክተት ነው። በክተት በለብለብ አቅም አሳድገን ነው ስንዋጋ የከረም ነው እና ይኖር ነው ዛሬም በሁርሶ ሌላ እርስበርስ ጦርነቶች ግብአት የሆኑ ወጣቶችን አሰልጥነን አስመረቀን ብለዋል። ከጥቂት ወራት በፊት ከየመንገዱና ከየመዝናኛ ስፍራው ከስራ ቦታና ከትምህርት ቤት ሳይቀር የታፈሱ ወጣቶች አሁን ከሌላ የሀገሪቱ ወጣቶች ጋር አገዛዙ ለቀጠለ ጦርነት ደርሳቸዋል ተብሏል። በዚህ መርሃ ግብር ላይ የተገኙት የመከላከያ ዘመቻ ዋና መምሪያ ኃላፊ ሌትናንት ጀኔራል በላይ ስዩም ጽንፈኛና አሸባሪ ሲሉ የፈረጇቸው የአማራና የአማራ የኦሮሚያ ክልል ወጣቶችን ህልማቸውን እያመከን እንቀጥልናል ሲሉም ተናግረዋል። ጽንፈኛና አሸባሪ ኃይሎች በመዋጋት የህልማቸውን እንዳይሳካ በማድረግ የሀገራችንና የህዝባችን በመታደግ ላይ እንገኛለን። በእርግጥ እንዳሉትም የሚያገለግሉት አገዛዝ የኢትዮጵያውያንን ህልም ብቻ ሳይሆን ህይወትንም እየነጠቀ ቀጥሏል። የትምህርት ተቋማትን በጀት አጥፎ የወታደር ማሰልጠኛዎች በጀትን ግን በብዙ ጥፍ ያሳደገ ሲሆን የአራት ኪሎ አስተዳደር ለወጣቶች ያቀረበው ትልቁ የስራ እድልም ውትድርናም፣ ለዛውም ከራስ ሀገር ዜጎች ጋር በሚደረግ ጦርነት ለመሞት ሆኗል። ከሰሞነኛዎቹ የማሰልጠኛ ተቋማት ምርቃት ጋር በተያያዘ የወጣው ሌላኛው መረጃ ደግሞ ምልምል ሰልጣኝ ወታደሮች መታሰራቸውን የሚገልጽ ነው። በሁርሶ በብር ሸለቆ በጦላይ እና በብላቴ የኮማንዶና የአየር ወለድ እዝ ወታደራዊ ማሰልጠኛዎች በየአካባቢው መስተዳደር ታፍሰውና ተታለው የገቡ በርካታ አሰልጣኞች ከመመረቂያ ቀናቸው በፊት መታሰራቸውን ጉዳዩን የሚያውቁ የመከላከያ ምንጮች ገልጸውልናል። የስራቸው ምክንያት የተሳሳተ ግምገማ ነው ከማለት በስተቀር ዝርዝር ማብራሪያን ከመስጠት የተቆጠቡ የመከላከያ ምንጭ አብዛኞቹ የአማራ ክልል ተወላጆች ስለመሆናቸው ግን አንስቷል። አንድ ሌላ የመረጃ ምንጭ ግን በአመለካከት የጽንፈኛው አስተሳሰብ የተጠናወታቸው ተመርቀው ከወጡ በኋላም ፋኖን ለማጠናከር በድብቅ ሰርገው የሰለጠኑ ናቸው የሚል ምክንያት መቅረቡን እንደሰሙ ነው የገለጹት። የወደፊት የኢትዮጵያ ጀኔራሎች ናቸው በሚል ከየአካባቢው የተሰባሰቡ ወጣቶችና ታዳጊዎች ላለፉት ወራት በስልጠና ቢቆዩም ከማጠቃለያ ግምገማ በኋላ በሌሊት ለብቻቸው በማሰባሰብ በየማሰልጠኛዎቹ በተለምዶ ዋጣው ተብሎ በሚታወቁ ድብቅ የማጎሪያ ስር ቤቶች ተይዘው እንደሚገኙ ከመከላከያ ምንጮቹ የተገኘው ይኸው መረጃ ያመለክታል። ዛሬ የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ት ቤት ያሰለጠናቸውን ተረኛ የጦር ማገዶ ታዳጊና ወጣት ወታደሮችን ያስመረቀ ሲሆን ይኸው የምረቃ ስነስርዓትም በቀጣይ ቀናትም በጦር ላይ የበታች ሹም ማሰልጠኛ ትምህርት ቤት፣ በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት የሚካሄድ እንደሆነ ነው ምንጮች ያከሉት። ጠቅላይ ሚኒስትር አብይ አህመድ የትግራይ የጦርነት ስልቶቻቸውን በአማራ ክልል እየተገበሩ ስለመሆኑ ተዘገበም። አሜሪካና የአውሮፓ ህብረት ከኢትዮጵያ መንግስት ጋር ሊኖራቸው ይገባል የተባለው ግንኙነትን በተመለከተ ምክረ ሀሳብ ቀርቧል። የአሜሪካ የመንግስት የፖሊሲ ጉዳዮች የሚተነተኑበት ፎሪን ፖሊሲ መጽሄት ሰላሙ እንዲዘልቅ ትግራይ ፍትህ ትሻለች በሚል ርዕስ ባወጣው ዘገባ የተረሳ ጦርነትና ሀገር ሲል ነው የኢትዮጵያን ጉዳይ የጠቀሰው። የትግራይ ጦርነት ከ200 ሺህ በላይ ወታደሮችና ከ400 ሺህ በላይ ሰላማዊ ሰላማዊ ዜጎችን ህይወት እንደቀጠፈ በመግለጽ የጀመረው ዘገባው ምንም እንኳን የጦር ወንጀል ስለመፈጸሙ በርካታ ማስረጃዎች ቢገኙም ዓለም ግን የአንድ ወቅት ክስተት ነው ብሎ በቸልታ እየተመለከተው ነው። የጋዛና የዩክሬን ጦርነቶችም ጥላቸውን አጥልተውበታል ሲል ያብራራል። የምዕራቡ ዓለም እርዳታን እያቀረበ ቢሆንም የሚደረግ ምርመራን በተመለከተ ግን ያለው ፍላጎት አናሳ ነው። ይህ መቀየር አለበት ሲልም ያነሳል። ጁንታ በሚል ታርጋ የትግራይ ህዝብ ላይ እየተከፈተው ጦርነትንም ያስታውሳል። በዚያ ስያሜ ህዝቡን ጥፋት ዘመቻ የውስጥ ኃይሎች ብቻ ሳይሆን የውጭ ኃይላት መካፈላቸውን አውስቶም ያስቀምጣል። የኤርትራ ጦር አባላት የትግራይ ትውልድን ለትውልዶች እናጠፋለን የሚል ዘመቻ ይዘው ነፍሰ ጡር ሴትን ስለደፈሩበትና የአምስት ዓመት ህፃንን ስለረሸኑበት ሁነትም መጽሄቱ እንደ ምሳሌ አድርጎ አቅርቧል። የዶናልድ ትራምፕ አስተዳደር ከኢትዮጵያ ጋር ያለው ግንኙነት ማሻሻል ከተቻለም የጦር ወንጀልና በላይ የሆኑ ጉዳዮችን ምርመራ ለማድረግ አለም አቀፍ ተጽዕኖ ለማሳረፍ አመች ሁኔታን የሚፈጥር ስለመሆኑም ነው የሚያብራራው። የትግራይ ክልል ጦርነቱ ቢቆምም አሁንም ከመሳሪያ ውጭ ባሉ መንገዶች ግን የጥቃት ሰለባ ሆኖ ስለመቀጠሉ አስቀምጧል። ለዚህ አብነት የሚለው ደግሞ በፈረንጆቹ 2023 ከሚያዝያ እስከ ነሐሴ ባሉ ባሉት ጥቂት ወራት ውስጥ ብቻ አንድ ሺ አራት መቶ ሰዎች በእርዳታ ጦት በረሀብ መሞታቸውን በማስታወስ ነው። በወቅቱ ጠቅላይ ሚኒስትር አብይ አህመድ አንድ ሚሊዮን ሰው መቼ ሞተ የሚል መከራከሪያ በፓርላማ ያቀረቡ እንደነበርም የሚዘነጋ አይሆንም። አብይ አህመድ የክልል ኃይሎችን ወደራሱ ራሱ የፌዴራል ኃይሎች ለመቀላቀል ያደረገው ጥረት በአማራ ክልል ሌላ ጦርነት መውለዱንም መጽሄቱ ያመለክታል። በዚህ ጦርነት ታዲያ በትግራይ ክልል የተፈጸሙ የጦርነት ስልቶች መተግበራቸውንም ያብራራል። ጥናቶች የጀኖሳይዳል ስልቶች የብሔርና የፖለቲካ ጥያቄዎችን ለመቀልበስ በኢትዮጵያ ጥቅም ላይ እየዋሉ ስለመሆኑ አሳይተዋል ሲልም ነው የሚያስቀምጠው። በትግራይ ክልል የሆነው የዘር ማጥፋት ዘመቻ ጭምር ስለመሆኑ ያመለከተው መጽሄቱም በ 2008 የተፈረመው ዓለም አቀፉ የጀኖሳይድ ኮንቬንሽን ተፈጻሚ እንዲሆንም ይጠይቃል። ዋሽንግተን የሚሆን ብራሰልስ፣ በኢትዮጵያ የሽግግር ፍትህ ሂደት ተግባራዊ እስኪደረግ ከአራት ኪሎ አስተዳደር ጋር መሆን ያለበት ግንኙነት ምን መምሰል እንዳለበትም በመጠቆም ቋጭቷል። ፕሬዚደንቱ የብልጽግናው መንግስት ጠይቆ የነበረውን ወደብ በተመለከተ ጻፎት የተባለው ደብዳቤ እያነጋገረ ነው። ወደብና አየር ማረፊያዎቹን መታቸው ተቆጣጠሩ የሚል ነው። ደብዳቤውም የአዲስ አበባው የሶማሌላንድና የብልጽግናው መንግስት የወደብ ኪራይ ስምምነት ለአንድ ዓመት ሞቃዲሾና አዲስ አበባን ያወዛገበም ወደ ወታደራዊ ፍጥጫ የተሻገረም ግብጽና ወታደሮቿን ወደ ኢትዮጵያ ድንበር ጎትቶ ያመጣ ሁነትን ፈጥሮ እንደነበር የሚታወስ ነው። ኢትዮጵያን የጎረቤቶቿን ሉዓላዊነትና ግዛታዊ አንድነት የማታከብር በሚል ያስወቀሰው ያ የብልጽግናው መንግስት ውሳኔ ጠቅላይ ሚኒስትር አብይ አህመድ ወደ አንካራ ተጉዘው ስምምነቱ ቀሪ እንዲሆን በተስማሙ ማግስት ጀምሮ የሀገራቱ ግንኙነትም ወደ መደበኛው ግንኙነት በመመለስ ላይ ነው። አሁን የሶማሌላንድ ወደቦችን ያለኔ ፍቃድ መውሰድ አትችሉም ሲል የነበረው የሶማሊያ መንግስት ለአሜሪካው ፕሬዚደንት ላከው የተባለው ደብዳቤ ግን አነጋጋሪ ሆኗል። እንደ ሴማፎር ያሉ ተቋማት አፈትልኮ ወጥቶ ደረሰን ያሉት የፕሬዚደንት ሀሰን ሸ መሐመድ ደብዳቤ ወደቦችንም የአየር ማረፊያዎችን መታቸው ተቆጣጠሩ የሚል ይዘት ያለውም ሆኗል። ለዶናልድ ትረምፕ በቀጥታ የተላከው ይህ ደብዳቤ ሶማሊያ ስትራቴጂካዊ የአየር ማረፊያዎችና ወደቦቿን አሜሪካ በብቸኝነት እንድትቆጣጠር ሀሳብ ማቅረቧን ያትታል። ሮይተርስ መጋቢት 17 መላኩን በአንድ የአካባቢው ዲፕሎማት አረጋገጡ ያለው ይህ ደብዳቤ ለትራምፕ ሁለት ወደቦችና ሁለት አየር ማረፊያዎችን በዋናነት መጥተው ይቆጣጠሩ የሚል ጥያቄ አለው። ሶማሊያ አሜሪካ በብቸኝነት እንድትቆጣጠራቸው ሀሳብ ካቀረበችባቸው መካከልም የባሊ ዶግሊ እንደዚሁም የበርበራ ኤርቤዞችና የበርበራና የቦሳሶ ወደቦች ተካተውበታል። ደብዳቤው አክሎም ቦታዎቹ ስትራቴጂካዊ መሆናቸውን ጠቅሶ ሀሳቡ በቀጠናው የአሜሪካን ተሳትፎ ለማጠናከር እድል እንደሚፈጥር ያብራራል። ያቀረብንላችሁ እድል ምስራቅ አፍሪካ ለአሜሪካ ያልተቋረጠም ወታደራዊና ሎጂስቲክሳዊ መዳረሻ መሆኑን እንደሚያረጋግጥና በቀጠናው የውጭ ኃይሎች መሰረት እንዳይጥሉ የሚከላከል ነውና ውሰዱት የሚልም ነው። ፕሬዚደንት ሀሰን ሼህ የአሜሪካ መንግስት ይቆጣጠራቸው በሚል ያቀረቧቸው የአየር ማረፊያና ወደቦች ግን ባመዛኙ በእርሳቸው ቁጥጥር ስር ያሉ አይደሉም። ራስ ገዝ ብላ ራሷን የምትጠራው የሶማሌላንድ አስተዳደር ውስጥ የሚገኙ እንጂ። የሆነው ሆኖ በአንዳንድ ሀገራት አሜሪካን ጨምሮ ለሶማሌላንድ የሀገርነት እውቅና የመስጠት ፍላጎት አለ የሚለው መረጃ በሰፊው እየተሰራጭ መቀጠሉን ተከትሎ አሜሪካን በተመሳሳይ መንገድ እንዳትጓዝ የቀረበ እጅ መንሻ ነው ተብሎ መታየቱ ግን አልቀርም። የአማራ ህዝብ ከጎኔ ነው ሲል የክልሉ ብልጽግና ገለጸም። በክልሉ በከተሞች ውስጥ ጭምር የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። በአማራ ክልል ለሀያ ወራት የተደረገው ዘመቻ ስኬታማ ሳይሆን መቅረቱን ተከትሎም የጸጥታ አመራሮች ሹምሽር ትናንት መደረጉ ይታወሳል። በሌሎች የክልሉ ከፍተኛ አመራሮች ላይም የብልጽግናው ፕሬዝደንት ለውጥ እንደሚያደርጉ ነው የሚጠበቀው። ከሶስት ወራት በፊት የተደረጉ የሚሊሻ ስልጠናዎችም የጸጥታ ስራውን መረከብ ያስቻሉ አልሆኑም። በቅርቡ ደግሞ የአድማ ብተና አባላትን አሰልጥኖ በማሰማራት ሌላ ዙር ሙከራ እየተደረገ ይገኛል። የክልሉ የብልጽግናው መዋቅርን በአመዛኙ አገልግሎት የሚሰጥበት ሁኔታው እየተዳከመ ነው። ከግማሽ ያላነሱ የክልሉ ቀበሌዎችም በብልጽግና አስተዳደር ስል እንዳልሆኑ ራሱ የክልሉ መንግስት ከአንድ ሳምንት በፊት መግለጹ ይታወሳል። በሰሞነኛው ሹምሽር ውስጥ ለጊዜው ያልተካተቱት የሰላምና ጸጥታ ቢሮ ምክትል ኃላፊ በሪሁን ግን ህዝቡ ካገዛዛችን ጎን ነው ባይ ናቸው። አሁን ባለው ተጨባጭ ሁኔታ ህዝባችን የጸጥታ መዋቅሩ ጎን ሆኖ እያገዘን ባለቤት ሆኖ እያገዘን የጸጥታ መዋቅራችንም በሎጂስቲክም በሀሳብም በተለያየ መንገድም እያገዘ ነው እየደገፈ ነው የጸጥታ መዋቅሩም ከሱ እንዳይለየው ጭምር ይማጸናል። መንግስትም ጠንከር ብሎ ህግ እንዲያስከብርለት በከፍተኛ ሁኔታ እየጠየቀ ነው። ይህን በተደጋጋሚ በተካሄዱ ሰልፎችን ማረጋገጥ ይችሏል ማለት ህዝቡ በሰልፍም በስብሰባም ደገፈን የሚሉ ትንሹም በህዝቡ ውስጥ የሚገኙትን ታጣቂዎችን እንዴት አሳልፎ እንዳልሰጣቸው ግን አይገልጹም። የሆኖ ሆኖ አሁንም በክልሉ ያለው በከተሞች ውስጥ የሚፈጸሙ ጥቃቶችና ውጋዎች ጭምር ናቸው። በአዊ ዞን አዘና ከተማም፣ በደቡብ ወሎ መቅደላ ደብረ ዘይት፣ በሰሜን ጎንደር ዞን ውቅንና ቀራቀር የመሳሰሉ ከተሞች ውስጥ የተፈጸሙት የትናንትና የዛሬ ምሳሌዎችም ናቸው። በቅርቡ በ በብር ሸለቆ ሰልጥኖ የተመረቁ የክልሉ ወጣቶች ደግሞ በርስ በርስ ጦርነቱ ውስጥ ለሚኖራቸው ተሳትፎ ወደየአካባቢዎቹ ተበትነዋል። ይህ በእንዲህ እንዳለ ያለውን ቀውስ በተመለከተ የተባበሩት መንግስታት ድርጅት ሪፖርቱን አውጥቷል። በጎጃም ጎንደር፣ እና ወሎ ቀጠናዎች የገጠመውን ፈተና ማሳውቋል። በአብዛኛው የአማራ ክልል አካባቢዎች አስቸኳይ የምግብ እርዳታ ማድረስ አስቸጋሪ ሆኖብኛል ሲልም ነው የመንግስታቱ ድርጅት የሚገልጸው። የድርጅቱ የኢትዮጵያ ማስተባበሪያም በበርካታ የክልሉ ቦታዎች በጸጥታ ችግር ምክንያት የምግብ እርዳታ ማድረስ በጭራሽ የማይቻልባቸውና በከፊል የሚቻልባቸው በርካታ ቦታዎችን በምስል አስደግፎም አቅርቧል። ለሀበሻ እርዳታ አቅርቦት ማድረስ የማይቻልባቸው ብሎ ከጠቀሳቸው ቦታዎች መካከል የጎጃም ዞኖች ይገኙበታል። ደጋዳሞት ደቡብ ሜጫም፣ ጃዌ ወንበርማ ተጠቃሽ ናቸው። በጎንደር መካነ ኢየሱስ፣ ታች ጋይንት፣ ዳውንት መና መቀጠዋ የተጠቀሱ ሲሆን በወሎ መሀል ሳይንት ተጠቅሷል። በሸዋም መርሀ ቤቴ፣ ኤፍራታና ግድም፣ መንዝላሎ ምድር ተካተዋል። ማስተባበሪያው በስዕ ላይ መግለጫ አስደግፎ ባወጣው መረጃም አብዛኞቹ የክልሉ አካባቢዎች በከፊል ተደራሽ ናቸው ብሏል። በምስራቅ አማራ በተሻለ ሁኔታ መድረስ ችያለው፣ ሲል የገለጸው ማስተባበሪያውም በዚህም እጅግ አስፈላጊ የሆነ የተመጣጠነ ምግብ ለሚያስፈልጋቸው አቅርብ ያለው ሲልም ይጠቁማል። በሰሜን ወሎ ራያ ቆቦ ወረዳ ላይ በተያዘው የመጋቢት ወር አስቸኳይ የነፍስ አድን እርዳታ መስጠት መቻሉን የጠቆመው ማስተባበሪያው ሁለት የጤና ማዕከላት ላይ የሕክምና እርዳታ ማድረሱንም ጠቅሷል። ማስተባበሪያው በክልሉ በበቂ ሁኔታ የእርዳታ አቅርቦት ማድረስ የሚቻለው በጥቂት ወረዳዎች ብቻ መሆኑን ጠቅሶም ከነዚያ አካባቢዎችም ዋግምራ ዞን አንዱ መሆኑን አመልክቷል። ደቡብ ወሎ ደሴ ዙሪያ ና የኦሮሞ ልዩ ዞን ውስጥ ደግሞ ከሚሴ አካባቢ እርዳታ ተደራሽ ለማድረግ መቻሉንም ይፋ አድርጓል አስቸኳይ የምግብ እርዳታ የሚያስፈልጋቸው የክልሉ ቦታዎች ብዙ መሆናቸውን የጠቆመው ማስተባበሪያው በተለይ ግን ዋግ ኽምራ ሰሜን ወሎ ና ደቡብ ወሎ እንደዚሁም ሰሜንና ደቡብ ጎንደር ናቸው ሲልም አስቀምጧል አንዳንድ ወረዳዎች ቅድሚያ የሚሰጣቸው አይደሉም በሚል ተመድበው የነበሩ ቢሆንም አሁን ላይ የወረዳዎቹ የአስቸኳይ የምግብ እርዳታ የሚያስፈልጋቸው የተረጆች ቁጥር ግን በከፍተኛ ፍጥነት እያሻቀበ ነው ሲል አሳስቧል። ከባለፈው ዓመት የተሻለ ምርት ቢሰበሰብም የምግብ ህብሎች ዋጋ በከፍተኛ ሁኔታ መጨመሩን ያሳወቀው የተባበሩት መንግስታት ድርጅት የአቅርቦት እጥረት አለም ብሏል። የአሜሪካ ተራዶ ድርጅት ዩኤስአይዲ መቆም በርካቶች የምግብ እርዳታ እንዳያገኙ ምክንያት ስለመሆኑም አመላክቷል። በተጨማሪም የተገደበ ገንዘብ ድጋፍ በቂ አጋር የሆኑ የረዴት ድርጅቶች በክልሉ አለመንቀሳቀሳቸው፣ የጸጥታ ችግርና አሁንም የቀጥለው በፋኖ ኃይሎችና በመንግስት መካከል የሚደረገው ጦርነት ምክንያት የክልሉ በርካታ አካባቢዎች ተደራሽ አለመሆናቸው ጋር ተደማምሮም ለተረጆች የሚሰጠው ምላሽ ላይ ተጽዕኖ ማሳደሩም ነው የሚጠቅሰው። በክልሉ በረዴት ሰራተኞች ላይ የሚፈጸመው ወንጀል መባባስ ሁኔታዎችን አስቸጋሪ አድርጓቸዋል ብሏል። ባሳለፍነው የፈረንጆች ዓመት ስምንት የረዴት ሰራተኞች መገደላቸውና 24 ሰዎች ደግሞ መታገታቸውን ባብነት አንስቷል። የክልሉ ሁሉም አካባቢዎች እርዳታ ተደራሽ ለማድረግ ሁሉም አካላት እንዲተባበሩ ማስተባበሪያው ጠይቋል። በተያዘው መጋቢት ወር ማስተባበሪያ ጽህፈት ቤቱ በክልሉ የተለያዩ አካባቢዎች በተለይም በምዕራብ ጎንደር፣ ሰሜን ጎንደር፣ ደቡብ ጎንደር፣ ምስራቅ ጎጃምና ሰሜን ወሎ ዞኖች እርዳታ ተደራሽ እንዲሆን አስፈላጊ ድርድር አድርጊያለሁም ብሏል። የክልሉ ፕሬዚዳንት ጽህፈት ቤት ኃላፊ ያስቀየሩት የፍርድ ቤት ውሳኔ መነጋገሪያ ሆኗል። ከሳሽም ተከሳሽም ተፈርዶላቸዋል የሚል ሁለት የተለያየ ደብዳቤም ደርሷቸዋል። ነገሩ የተከሰተው በሶማሌ ክልል ጅግጅጋ ነው። ወይዘሮ ኑሪያና እነ ሙስጠፋ አረብ የቤት ባለቤትነት ክርክር ውስጥ ገቡ ይላሉ የፍርድ ቤት ምንጮቻችን። ከሳሽ ሆነው የቀረቡት ግለሰብ ወደ ጅግጅጋ ፍርድ ቤት ጉዳዩን ይዘው ቢያቀኑም ያቀረቡት የይገባኛል ክስ ውድቅ ይደረግባቸዋል። እናም በጅግጅጋ ከተማ አስተዳደር ፍርድ ቤት ውሳኔ ቅር ተሰኝተው ለፋፈን ዞን ከፍተኛ ፍርድ ቤት ይግባኝ አቅርበው ተቀባይነት ያገኛሉ። በዚህ ፍርድ ቤት ውሳኔ ቅር የተሰኙት ተከሳሾች ደግሞ ጉዳዩን በተራቸው ወደ ሶማሌ ክልል ጠቅላይ ፍርድ ቤት የይግባይ ሰሚ ችሎት ያቀርቡታል። የሶማሌ ክልል ጠቅላይ ፍርድ ቤት ይግባይ ሰሚ ችሎትም የግራና ቀኙ መካከል የነበረውን ክርክር ከተመለከተ በኋላ ባሳለፍነው መጋቢት አንድ ቀን በዋለው ችሎት የከሳሽን ክስ ውድቅ በማድረግ ውሳኔ ሰጥቶም ለተከሳሾቹ የቤቱ ባለቤትነት የሚገልጽ ደብዳቤ ይሰጣቸዋል። ከክልሉ ርዕሰ መስተዳደር አቶ ሙስጠፋ መሐመድ ፕሬዚደንት ጽህፈት ቤት ኃላፊ ሁሴን ቃሲም ጋር ዝምድናላቸው የተባሉት ከሳሽ ግን ጉዳዩን ወደዚሁ የፕሬዚደንቱ ጽህፈት ቤት ይወስዱታል። እኔ ኃላፊም ስልክ ደውለው ውሳኔው እንዲቀለበስ አዘዙ፣ የሚሉት የፍርድ ቤት ምንጮች ከሳሽም ተከሳሽም የደረሳቸው ተመሳሳይ አይነት የባለቤትነት ደብዳቤም ከፍርድ ቤት እንዲያገኙ በአንድ ሳምንት ውስጥ ተደረገ ሲሉ ያክላሉ። የኒህን የብልጽግናዎሹን ጣልቃ ገብነት ተከትሎም አሁን በአንድ ቦታ ላይ ብቻ ሁለት አካላት ይገባቸዋል የሚል ደብዳቤን ተቀብለው ተፋጠው ይገኛሉ ሲሉም ነው የገለጹት። ዩክሬን በጊዜያዊነት በተባበሩት መንግስታት ስር እንድትሆን ፑቲን ሀሳብ አቀረቡም። ዩክሬን ብቁ የሆነ መንግስት እስክታመጣ ድረስ በጊዜያዊነት በመንግስታቱ ድርጅት ስር ትመራ ሲሉ ነው የሩሲያው ፕሬዚደንት ጥያቄ ያቀረቡት። በኬብ ተቀማጭ ያደረገውን የዩክሬን አስተዳደርን በህገወጥነት የሚፈርጁት የሩሲያው ፕሬዚደንት አመራሩ እንዲቀይር በተደጋጋሚ ሲጠይቁት ሰምቷል። ዩክሬን የፑቲን ይህንን ሀሳብ እብደት ስትል የጠራችው ሲሆን በአሜሪካው ፕሬዚደንት ዶናልድ ትረምፕ መሪነት የሚደገፈውን የሰላም ስምምነት ለማዘግ የሚደረግ ስትራቴጂ ነው ብለዋለች። ዋይት ሀውስ በበኩሉ የዩክሬን አስተዳደር በህገ መንግስቱና በህዝቡ እንደሚወሰን አጽንኦት ሰጥቶታል። የፑቲን አስተያየት የተሰማው አራተኛ ዓመት ያስቆጠረው የዩክሬን ጦርነት ሰላማዊ ልባት እንዲያገኝ አሜሪካ የተኩስ አቁም ስምምነት እንዲደረስ በዋናነት እያሸማገለችበት በሚገኝበት ወቅት ነው። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የማስቆም የተኩስ አቁም ስምምነት መፈራረማቸውን ዋይት ሀውስ አረጋግጧል። ሀገራቱ ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት የተኩስ አቁም ለማድረግ ወስኗል ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው ምዕራባውያን የጣሉት ማዕቀብ ሲነሳ መሆኑን መግለጿ የሚታወስ ነው የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር አበቃን ቸር ያሰማን